ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ እያለ ተገደለ እየተባለ በአንዳንድ ሚዲያዎች የሚሰራጨው መረጃ የሐሰት ወሬ ነው ሲል የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ኢሳያስ በላይ የተባለ ግለሰብ በምርመራ ክፍል ውስጥ በአሰቃቂ በሆነ ሁኔታ ተገደለ ተብሎ በአንዳንድ ሚዲያዎች የተዘዋወረ የሚገኘው መረጃ ሐሰተኛ መሆኑን አስታውቋል። በወቅቱ የተገኘው የሕክምና ማስረጃ እንደሚያመላክተው የግለሰቡ ሕይወት ያለፈው በግል ጤና ችግር ምክንያት መሆኑን የኢትዮጵያ ፌዴራል ፖሊስ ገልጿል ተብሏል። ለዚህም የወንጀል ምርመራ ጠቅላይ መምሪያ የሞቱን ምክንያት ለማረጋገጥ በወቅቱ የአስክሬን ምርመራ እንዲደረግ በደብዳቤ ቁጥር ፌዴራል ፎረንሲክ አስተዳደር እዝባር 83 እዝባር 16 ዳግሞ የሚኒሊክ ሪፈራል ሆስፒታልን ጠይቆ ሆስፒታሉም በደብዳቤ ቁጥር 54 53 እዝባር 14 2016 በቀን 16 9 2016 ዓ ም በላከው የአስክሬን ምርመራ ውጤቱ በአካሉ ላይ የደረሰ ምንም ውጫዊ ጉዳት የሌለው መሆኑን የግለሰቡ ሞት በሳንባ ምች በሽታ ምክንያት የደም ዝውውሩና የትንፋሽ ስርዓቱ በማቆሙ ምክንያት እንደሆነ ለኢትዮጵያ ፌዴራል ፖሊስ አረጋግጧል። የግለሰቡ አሟሟት እውነታው ይህ ሆኖ ሳለ የፖሊስን መልካም ስም ለማጉደፍ በየትኛውም ቦታ ሆነው በዚህ መልኩ ሐሰተኛ መረጃዎችን እየፈጠሩ በሚያሰራጩ የሚዲያ አካላት ላይ ሕጋዊ እርምጃ እንደሚወስድ የኢትዮጵያ ፌዴራል ፖሊስ ያሳስባል። በመጨረሻም የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ከሪፎርሙ በፊት እንደነበረው የኃይል የተቀላቀለበት ምርመራ የሚያካሄድ ሳይሆን አሁን ላይ ዓለም በደረሰበት ቴክኖሎጂ የታገዘ ዛሬም ወደፊትም ሰብአዊ መብትን የሚያከብርናም ባህሉ አድርጎ የሚቀጥል መሆኑን አሳስቧል። ቦሌ ቡልቡላ አካባቢ ውሃ ባቆረ ጉድጓድ ውስጥ ዋና ለማዋኘት የገባው የዘጠኝ ዓመት ታዳጊ ህይወቱ ማለፉ ተነግሯል። ትላንት 11 ሰዓት ገደማ በቦሌ ክፍለ ከተማ ወረዳ 12 ቡልቡላ እየተባለ የሚጠራው አካባቢ ተቆፍሮ ክፍቱን በተተወ ውሃ ባቆረ ጉድጓድ ውስጥ እድሜው 9 ዓመት የሆነ ታዳጊ ዋና ለመዋኘት ገብቶ ህይወቱ ማለፉን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ ጠላቂ ዋናተኞች የታዳጊውን አስክሬን ከአምስት ደቂቃ ፍለጋ በኋላ አውጥተው ለፖሊስ ማስረከባቸውን የኮሚሽኑ የህዝብ ግንኙነትና ባለሙያ አቶ ንጋቱ ማሞ ለብስራት ራዲዮና ቴሌቪዥን ተናግሯል። ቀደም ሲል በአካባቢው ተደጋጋሚ ያጋጥሞ የነበረው አደጋ መፍትሄ ተሰጥቶት የቆየ ቢሆንም አደጋው እንደገና መከሰቱንም አቶ ንጋቱ ጨምረው ተናግሯል። ስለሆነም ተቆፍረው ክፍቱን የተተዉና ውሃ ያቆሩ ጉድጓዶች ዘላቂ መፍትሄ በመስጠት አደጋውን ማቆም የሚገባ በመሆኑ የሚመለከታቸው አካላት ልዩ ትኩረት እንዲሰጡት ኮሚሽኑ አሳስቧል። በሌላ በኩልም ወላጆችና የአካባቢው ማህበረሰብ ልጆቻችሁን መጠበቅና ስለ አደጋ የሚያደርጋው ግንዛቤ እንዲኖራቸው ማድረግ ያስፈልጋልም ተብሏል። አንዲት በጋዛ ውስጥ የምትገኝ የፍልስጤን ጋዜጠኛ ለሁለት ሳምንት ያህል ገደማ በቀን አንድ ጊዜ ብቻ ምግብ እያገኘች መሆኑን ተናገረች። ቢሳን አውዳ የተባለችው ፍልስጤማዊት ጋዜጠኛ የእስራኤል ወታደሮች የምግብና የውሃ አቅርቦትን በማቋረጣቸውና ከአካባቢው ለቀው እንዲወጡ ትዕዛዝ በማውጣታቸው ምክንያት በጋዛ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መቋቋም የማይቻልበት ደረጃ ላይ ደርሷል ብላለች። አውዳ ለአልጀዚራ እንደተናገረችው ከሆነም ለሁለት ሳምንታት ገደማ በቀን አንዴ ብቻ ምግብ እየተመገብኩ ነው፣ ምክንያቱም እስራኤል ለሰባ ሰባት ቀናት ምንም አይነት ምግብ ወደ ጋዛ እንዳይገባ ከልክላናለች ስትል ተደምጣለች። ጋዜጠኛዋ አክላም እስቲ አስበው፣ ዶክተሮች፣ ነርሶች፣ የሲቪል መከላከያዎች ሁሉም የድንገተኛ አደጋ ምላሽ ሰራተኞች፣ ሁሉም ከዚህ ጋር እየተፋለሙ ነው እየኖሩ ያሉት ስትልም ተናግራለች። ምንም እንኳን አሁን ላይ የእስራኤል መንግስት ወደ ጋዛ እየተገደበ ሰብአዊ እርዳታ እንዲገባ ቢፈቅድም፣ የአሜሪካ እስላማዊ ግንኙነት ምክር ቤት የእስራኤል መንግስት ዘጠኝ እርዳታ መኪኖች ብቻ ወደ ጋዛ እንዲገቡ መፍቀዱን ተቀባይነት የሌለው ሲል አውግዞታል። የተገደበው የእርዳታ አቅርቦት በጋዛ ውስጥ ለተከበቡት ሁለት ሚሊየን ፍልስጤማውያን ወንዶች፣ ሴቶች እናም ህጻናት የረሃብ ስጋትን ለማስወገድ ምንም አያደርግም ሲል ምክር ቤቱ በመግለጫው አስታውቋል። ይህ ሙሉ በሙሉ በቂ ያልሆነ የስነ አእምሮ ትንታኔ በኔታንያሁ የዘር ማጥፋት መንግስታዊ ስልት ጋዛን ለመያዝናም ለማጥፋት ቆርጦ የተነሳናም ከዚያም የተረፉትን ፍልስጤማውያንን ለማባረር የሚያደርገው ጥረት አካል ነው ሲልም አክሏል። ሱዳናዊው አክቲቪስት ቱፓክ በሊቢያ ኤምባሲ ውስጥ መታሰሩ ተነግሯል። ብርጋዴር ጀነራል ማዕረግ ያለውን የፖሊስ አባል በመግደል የተከሰሰው ሱዳናዊ አክቲቪስት ሞሐመድ አደም ወይንም ቱፓክ በሊቢያ በሚገኘው የሱዳን ኤምባሲ ውስጥ ታስሮ እንደሚገኝ ምንጮች ገልጸዋል። በሱዳን ግጭት ከተቀሰቀሰ በኋላ በጸጥታ ክፍተት ከእስር ቤት ያመለጠው ቱፓክ ከዚህ ቀደም ሀገሪቱ ስትረጋጋ ፍርድ ቤት ለመቅረብ ፈቃደኛ መሆኑንም ገልጾ ነበር። ጥር 13 ቀን በፕሬዚዳንት ቤተ መንግስት አቅርቢያ በተካሄደው ተቃውሞ ወቅትም ብርጋዴር ጀነራል አሊ ብሬማ ግድያ ላይ በመሳተፍ ከሌሎች ተቃዋሚዎች ጋር በመሆን ችሎት ቀርቦም ነበር ምንጮች እንደተናገሩ የተናገሩት ከሆነም በትሪፖሊ የሚገኙ የሱዳን ኤምባሲ አባላት ግለሰቡን ያሰሩበትን ምክንያት ሳይገልጹ ቱፓክን በቁጥጥር ስር አውለዋል። የሱዳኑ ሰብአዊ መብቶች ሞኒተር ቱፓክ በትሪፖሊ በሚገኘው ኤምባሲ መታሰሩን አረጋግጦ ድርጊቱ የዓለም አቀፍ ደንቦችን አጉልቶ የጣሰናም ተቀባይነት የሌለው ጥቃት ነው ሲል አውግዟል። ሞኒተሩ እስሩ በውጭ ሀገር ያሉ ዜጎችን ለመጠበቅ ተብሎ ከሚሰጡት ኤምባሲዎች ሚና ጋር የሚጋጭ እንጂ ነፃነታቸውን አደጋ ላይ የሚጥል እንዳልሆነም ገልጿል። አክሎም ቱፓክ በአስቸኳይ እንዲፈታናም ዩኤንኤችሲአርም ድህንነቱን ለማረጋገጥ ጣልቃ እንዲገባም አሳስቧል። በትሪፖሊ በሚገኘው የማህበረሰቦች ማስተባበሪያ ምክር ቤት የሱዳናውያን ሴቶች ኃላፊ ሳሚያ ሀሰን ሀሚድ የቱፓክ መታሰሩን ለሱዳን ትሪቡን አረጋግጧል። አክቲቪስቱ በግድያ መዝገብ የተከሰሱናም በጦርነቱ ወቅትም ከእስር ቤት ያመለጡ በመሆናቸው በሱዳን መንግስት ጥያቄ በቁጥጥር ስር መዋሉን ተናግራለች።